ምጣ ደገዛችልኝ፣ አንዲት እህቴ ናት ማለት ነው። እንዴት እንደገዛችልኝ፣ እንዴት እንደተዋወቀን፣ ለምን እንደገዛችልኝ፣ እኔ ደግሞ ምን ያክል እንደተጠቀምኩበት፣ ምን ያክል እንደፈጀ፣ ዋጋው ምን ያክል እንደሆነ እንግዲህ በዚህ ቪዲዮ አብራችሁኝ ከሆናችሁ እስከ ፍጻሜ ድረስ ታያላችሁ። አብራችሁኝ እስከ ፍጻሜ ድረስ ሁኑ። ቪዲዮን ላይክ፣ ሼር፣ ኮመንት ሰብስክራይብ በማድረግ ቤተሰብ ሁኑልኝ። ማችሁ ይብዛልኝ። ውድ ቤተሰቦቼ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ሰላም ነኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። አብራችሁኝ ሁኑ እስከ ፍጻሜ ድረስ ሁኑ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምታበረታቱኝ ይህንን እንደገዛው ስንት ብር እንደገዛው ከነ እንትኑ ምን ያክል እንደጨረሰብኝ እነግራችኋለሁ ማለት ነው። ከነ ገመዱ፣ አጠቃላይ ይህንን የኤሌክትሪክ ምጣድ ስንት እንደጨረሰብኝ እነግራችኋለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጋችሁ ቤተሰብ ሁኑ። ሰላማችሁ ይብዛልኝ። እንግዲህ አሁን ወደ ገደለው ቪዲዮ እንሄዳለን። በመጀመሪያ እንግዲህ እንዳያችሁት ይህንን ይመስል ነበረ መጀመሪያ ላይ ማለት ነው እና ከዛ ደግሞ የሚገጥም ሰው ደግሞ ግድ ያስፈልግ ነበረ ሰውዬ በነገራችን ላይ በዚህ ቪዲዮ አንድ ምነግራችሁ ነገር ምናለ መሰላችሁ ቀብድ ስትሰጡ እኔ ምንም ጣጣ የለኝም ማለት ነው በቃ ሰው እስከ ጥግ ድረስ ነው ማም ነው አምኜ እኔ በቃ በተወሰነ መንገድ ወደ ሶስት ሺ ምናምን ብር ነው የሰጠውት የነበረው ከዛ አጣድፎኝ ይህን እንትኑን ብሬከሩን ምንም ሳይገጥም አሁን አሁን መተሽ ሰጅ ሲለኝ እኔ ለዛ ብዬ ያስቀመጥኩት እህታችን ወይም ደግሞ ይህንን የገዛችልኝ እህት የላከችልኝ ብር ስለነበረ ስላላጠፋሁት ይዥን የትኩት ማለት ነው። ሲሄድ ብሬከሩ ምንም እንትን አላለም። በኋላ ከሰዓት አካባቢ መጥቼ ይገጥማለሁ ሲለኝ፣ እሺ በቃ ከገጠምክማ ምን ችግር አለው ብዬላችሁ ይዤ የመጣው ማለት ነው። ከዛ 15 ቀን 3 ሳምንት እያለ ሄደ። ከዛ ሰውዬው ስደውላ ጭራሹን ታሸገበት ማለት ነው። ቤቱ ሙሉ በሙሉ ብር ወስደዋል። እኔ ምንም ማድረግ አልችልም። እንደገና ደግሞ ሌላ ሰው ፈልጌ ይሄን የሚገጥምልኝ ሰው አምጥቼ አስገጠምኩኝ። እና ይህ ታስገጠምኩኝ ኩሽና ላይ እንግዲህ ተከራይም ስላለ አይመችም ብዙም ጊዜ ማለት ነው። እና ስለዚህ ወደ የታደረግኩት ወደ መኝታ ክላስ አስገባሁት። ከመኝታ ክላስ ደግሞ ሳስገባው እንደምታዩት እዚህ ጋ ጭስ በጣም ነው ያለው። በተለይ ደግሞ ስታማሾት ማለት ነው፣ ሳማሾ በጣም ነው ጭስ እንትን ያለበት፣ እና ቤቱ በሙሉ በቃ ተፋፈነ። ከዛ ለራሴ ራሱ እያፈነኝ መጣ ማለት ነው። ሲያፍነኝ ከዛ ምንድን ነው በቃ አይ ወደ እንትን መመለስ አለብሽ ምናምን ተባልኮኝ፣ ቤትም ባለቤቴ፣ አይ እንደዚህ ከምታደርጊማ እዛው ኩሽና ላይ ቢሆን ይሻላል ኩሽና የሚገቡትን ደግሞ ታስጠነቂቀ ያለሽ ብሎኝ፣ ወደ ኩሽና መለስ ነው ማለት ነው። ግን እዚህ ጋር እንደምታዩት እንግዲህ እዚሁ መኝታ ክላስ እያለ ነበረ ቦታው። ደግሞ መስኮት ስላለ ትንሽ አየር ይገባለታል ብዬ ነበረ። ግን በጣም ነው እንትን የሚለው። ይህንን ላይ ስታማሹ ምን ምን ማድረግ ነው ያለባችሁ? ጎመንዘር ወቅጣችሁ ጎመንዘር ማለት ነው ውቅጥ ታደርጉና፣ እንዲሁ ብትን ታደረጉበታላችሁ እንዲህ ቅጥል ብሎ ጥቁር እስከሚሆን ድረስ ዝም ብላችሁ ትተውታላችሁ ማለት ነው። ከዛ እንደገና ደግሞ ሁለተኛ ዙር፣ ሶስተኛ ዙር እያላችሁ ከእንትኑ ጋር ደግሞ ምንትጨምሩበታላችሁ በመሀል ላይ ሁለተኛ ዙር ላይ በቆሎ ማለት ነው። ኖርማን በቆሎ ትጨምሩበታላችሁ ከዛ እንትን ትላላችሁ ማለት ነው። እዚህ ጋር በነገራችን ላይ የሆነ ስራ ሰው አለብኝ፣ የስራ ሰው ስለነበረብኝ እንግዲህ ቁጭ ብዬ መክተፍ አልቻልኩም። ስለዚህ በተወሰነ መንገድ በገላግሌ እየከተፍኩ ነበረ፣ ሽንኩርት ማለት ነው። የሆነ የምሰራው ነገር አለ አሳያችኋለሁ ማለት ነው። እና ሰብስክራይብ አርጋችሁ ቤተሰብ ሁኑ፣ አበረታቱኝ፣ ሙያ ላስተምራችሁ። እንግዲህ እኔ ማቀውን ላስተምራችሁ። እዚህ ጋር ደግሞ በምታዩት መንገድ ደግሞ ምን አደረግኩኝ? ሱጎ ሰርቼ ቅድም ባያችሁ ትንትን ሱጎ በደንብ አርጌ ጠባብሼ ሰርቼ ከዛ ደግሞ ስራ የሚሰራ ሰው ስለነበረብኝ ይህንን እንግዲህ እንቁላሌን ጨመርኩኝ። ልክ አረብ ሀገር ላይ እንደሚሰራ ነው የሰራሁት ማለት ነው። እነሱ ጋጅብ ነው የሆነ የሆነ ነገር ይጨማምራሉ እንጂ ያው እነሱ እንደሚሰሩት ነው። ግን ይሄኛው ደግሞ በጣም ይጣፍጣል። ቃሪያ ምናምን አድርጋችሁ ጥፍጥ አድርጋችሁ ስሰሩት በጣም ነው የሚጣፍጠው ማለት ነው። እንግዲህ እንደምታዩት በስቶፕ ስለሆነ ቀስ እያለ ነው እንትን የሚለው መልክ ስጠኝ እንጂ ምንድን ነው ሙያ ከጎረቤት ማራለው እንደሚባል እንግዲህ። እኔ በነገራችን ላይ እንደዚህ አሰራር አረብ ሀገር ላይ ነው ማውቀው ማለት ነው እና ባሪኳው ደግሞ ከኔ የበለጠ ነው የሚችለው ማለት ነው። የምር የምር ከተያዘ እሱ በደንብ አድርጎ ነው የሚሰራው ማለት ነው። እንዴት አበረካክተው እንደሚሰራ እራሱ ብታዩ ማለት ነው። እግዚአብሔርን ሙሽራ የነበርኩ ጊዜ አንዳንዴ እሱ ይሰራ ነበርና፣ በቃ እንደዚህ እንግዳ ምናም ሲመጣ ቃ እኔ ዛ ቡና ምናም ሳፈላላ እሱ ደግሞ ኩሽና ገብቶ ይሰራ ነበረ ማለት ነው። ያው በስቶ እኔ በከሰለ እዛ ቡና እያፈላሁ እንትን ላይ ሳሎን ላይ እሱ ደግሞ በስቶፍ እየገባ ደግሞ በእንትን ይሰራ ነበረ ላችዋለኝ እና ብቻ ሙያ ያለው ከእኔ የበለጠ ሙያ ነው ያለው ባሉካው ማለት ነው። እና እኔም በተቻለ መንገድ እንግዲህ ያው ጥር አለው ማለት ነው። እና እንደምታዩት እንግዲህ በዚህ መንገድ እንተንተላላችሁ ይሄንን ደግሞ በቴፋል ነው። ይሄ በነገራችን ላይ ከአረብ ሀገር ነው ያመጣሁት። እዚህ እንኳን አሁን በአሁን ሰዓት አለ ማለት ነው። በፊት ግን አልነበረም። ከአረብ ሀገር ላይ ነው የተጫነው ማለት ነው። ካርጎ የተደረገ ነው ከስር ያለው በነገራችን እና የራሱ እንትን አለው። ያ ቀን እንዴት እንትን እንዳልኩኝ አላቅም። በዚህ እንዳማሰልኩኝ ማለት ነው። የራሱ ማማሰያ አለው ማለት ነው። እንደ ጭልፋ ሆኖ ዝርግት ያለች ነገር አለ አደለ? እንደዚህ አይነት ነገር አለው። ገና አሁን ከእናንተ እኩል ነው ያየሁት ማለት ነው። በምን እንዳማሰልኩት እና ውድ ቤተሰቦቼ በዚህ ሁኔታ ያው እንግዲህ የስራ ሰው ማለት ብዙም ሰው አይደለም፣ ትንሽ ሰው ነው። ግን ያው በቂ ነው፣ በነገራችን ላይ ማለት ነው። እና በደንብ አድርጋችሁ ከሰራችሁ የበዛ ነገር ከምታደርጉ ደግሞ ጥፍጥ ያለ ነገር ብትሰሩ ደግሞ የተሻለው ነው ማለት ነው ች እንግዲህ በመጨረሻ ይህንን ይመስላል ማለት ነው እና ያው ደስ ይላል። በነገራችን ላይ ማለት ነው እንግዲህ በተለይ ደግሞ ሲበላ ነው የሚጣፍጠው ማለት ነው። እንቁላል ደግሞ ከ19 ነው ከ17 ብር ወደ 22 ብር ገብቷል እኛ ጋር ማለት ነው። ያኔ ግን ይህንን ስሰራ ብዙም ምንትን አይደለም። እንግዲህ አንድ እህታችንን ደግሞ በዚህ አጋጣሚ ያመስግኑልኝ ማለት ነው እና ኤሌክትሪክ ምጣድ የገዛችልኝ እህቴ የሰማዕቱ የቅዱስ ጊዮርጊስ እውነት እሱ የሰጠኝ ስጦታዬ እኔ በማላስበው መንገድ ብር ልካለኝ እ ነገርማ ማጥፋት የለብኝም ብዬ ያው ቁም ነገር ላይ እንዳውለው ነው የፈለግኩት ማለት ነው። እና እግዚአብሔር ይስጥልኝ። ራህዋዬ የሆነት ሁሌም ተከታታይ ናት። እንግዲህ አብረን ነው ጊዮርጊስ የሄድ ነው። እሱ ነው ያገናኘን። አንድ ቦታ ላይ ነው የምናድረው የነበረው አብረን ነው የምንጠመቀው የነበረው። ስንመጣ እንደዛው መጠንም ደግሞ እንደዚሁ ደግሞ እንትን እያልን እየተነጋገረን ምናምን ከዚህ ጭስ እንድወጣ ስለ ረዳሸኝ አመሰግንሻለሁ። በእውነት ሰማዕቱ ቅዱስ ጊዮርጊስ ስጥልኝ፣ እመቤቴ የተስጥልኝ፣ እግዚአብሔር አምላክ ይስጥልኝ። በጣም ነው ማመሰግንሽ። እውነት እኔ አንዳንዴ እግዚአብሔርን እላቸዋለሁኝ። እና እንጨት ምናምን በጣም ነው ማጣዩ ነበረ ማለት ነው። ያው ገጠር ላይ ሲሄድ ደግሞ ወደ እኛ ወደ እኔ ቤተሰብ ጋር ሲሄድ እንጨት አለ፣ ግን ማምጣት ደግሞ ለማምጣት ብዙ ብር ነው እንተሚላችሁ። አሁን መቶ ብር የነበረው ሁለት መቶ ብር ሶስት መቶ ብር ይሏቸዋል ማለት ነው እንጨት ስትይዙ ማለት ነው። እንግዲህ አሁን ደግሞ ወደዚህ ስለቀየርሽልኝ በጣም ከልብ አመሰግናል እሻለሁ። እግዚአብሔር ያክብርልኝ ክበርልኝ፣ የእኔ ውድ እውነት፣ እግዚአብሔር ስጥልኝ በሉልኝ። እንግዲህ እንደምታዩት ወደ ኩሽና ወስጄው ደግሞ ትናንት ነው የወሰድኩት። ዛሬ ደግሞ ይኸው እየጋገርኩበት ነው። በጣም ነው ደስ የሚለው እንደምታዩት እንግዲህ በዚህ ሁኔታ ነው ያለው ማለት ነው። እና በቃ ምን ልበላችሁ በጣም ነው ደስተኛ የሆንኩት ማለት ነው። በጣም ነው ደስ ያለኝ። በቃ እንጨት የለም እንጨት አምጣ እንደዚህ ይደረግ እንደገና ገጠር ሴት ደግሞ በቃ እንጨት ስጡኝ። ምን እንስጥሽ ሲሉ እንጨት ብቻ ስጡኝ ነው የምላቸው ማለት ነው። እና የእኛ ቤተሰብ ማለት ነው። እና ምን እንስጥሽ ሲልኝ እንጨት ብቻ እኔ ቆይቼ ልጅ እንጨት እንደሆነ ምን ይሻላል ምናምን ይላሉ ማለት ነው። እቤት እራሱ በቃ ሲመጡ ምን ይዘለልሽ እንደሸንም እምጣ ምን እናምጣለች ሲሉኝ እንጨት ብቻ አምጡልኝ ነው ብለው ማለት ነው። እና አስባችሁታል፣ ከዚህ ሁሉ ገላግላኛለች እና በእውነት ለእኔ ይህንን ሸክም ያቀለልሽልኝ ሰማቱ፣ ቅዱስ ጊዮርጊስ በሕይወትሽ ላይ ከበድ ያለውን የከበደሽን ነገር እሱ ያቅልልልሽ ክፉን፣ ያርቀልሽ የኔ ውድ እህትም እናትም በቃ ጓደኛም ነሽ አንቺ ለእኔ በእውነት በጣም አመሰግንሻለሁ ማለት ነው እና በጣም ነው ማመሰግንሽ። በዚህ አጋጣሚ ይሄው አቅለልሽልኛል። በጣም ደስተኛ ነኝ። በጣም ነው ደስ ያለኝ ማለት ነው እና እግዚአብሔር ይስጥልኝ በእውነት ለእኔ ባወጣሽበት። ደግሞ ቸሩ መድሀኒ ያለም እመቤት፣ የማርያም እጥፍ ድርብ አድርጎ በህይወትሽ ላይ ይስጡ ይችላለውኝ። እግዚአብሔር ይስጥልኝ በእውነት መድሀኒ ያለም ይስጥልኝ። በጣም ነው ማመሰግንሽ ማለት ነው። እንደምታዩት እንግዲህ እዚህ ጋር ቤት ስትሰሩ አንድ ማድረግ የሌለባችሁ ነገር አለ ድምፄ ብዙም ስለማይሰማ ነው እንግዲህ አዲስ ኤዲቲንግ ያደረግኩት ማለት ነው። እና ቤት ስትሰሩ ደግሞ አንድ ማድረግ ያለባችሁ ነገር አለ። ቢያንስ የዕቃ ክላስ ይኑራችሁ፣ በተለይ ደግሞ ኪራይ የምታከራዩ ከሆነ ማለት ነው። የኪራይ ቤት ካላችሁ ደግሞ ወይም ደግሞ የራሳቸው የቻለ የተከራዮች የራሳቸው የቻለ ክሽና ይኑራችሁ ማለት ነው። እና ያንን ነገር አድርጉ ማለት ነው። አይ ምናክራዩ የለም ካላችሁ ደግሞ የራሳችሁ ኩሽ ነው፣ እንደ እቃ ቤትም መጠቀም ትችላላችሁ ማለት ነው። ካልሆነ ግን ብዙ ነገሮች አሉ፣ ሳታቁት ትነካካላችሁ ማለት ነው። እና ውዶችዬ እኔም ጋር እንግዲህ አንዳንድ የሚፈጠረው ይሄን እነዚህ ነገሮች ናቸው ማለት ነው። ያው መነካካት ይኖራል፣ በሆነ ነገር ሳታቁ እንትን ይባላል። ወይም ደግሞ እናንተም ሳታቁ ራሱ ያን ሰው ልታስከፉ ትችላላችሁና ጥንቃቄ እንድታደርጉ በተለይ ተከራይ ካላችሁ ግቢያችሁ ውስጥ የምታከራዩ ቤት ካለ የራሳቸው የሆነ ደግሞ ኩሽና ብታዘጋጁ መልካም ነው ማለት ነው። እንደፈለጋቸው እነሱም በነፃነት እንዲጠቀሙ እናንተም ደግሞ የሆነ በቃ ውስጣችሁ እንትን እንዲላችሁ ማለት ነው። እና እንደዛ አድርጎ ላለሁኝ እንግዲህ ዛሬ በኩሽና እየጋገርኩ ነው ያለሁት። እዚህ ጋር የነበረችው ቆጥ ደግሞ ተነስታለች ማለት ነው። አምና አሳይቻችኋለሁ። የሆነ እንትን ነበረበት ማለት ነው። ድንች ምናምን አስቀምጬበት ነበረ። እንግዲህ ብዙ ነገር ጠቅሞኛል ማለት ነው። እና ውዶችዬ፣ ስለዚህ እንደዚ አድርጎ ሰሞኑ ደግሞ አንድ የምነግራችሁ ነገር አለ ማለት ነው። እና እንደገና ደግሞ እንትኑ የተገዛው ምናልባት ምን ያክል ጨረሰብሽ ብላችሁ ልታስቡ ትችላላችሁ። እዚህ ጋር እንግዲህ እንጀራው እያሳየዋችሁ ነበረ። በጣም ለስለስ ያለ ነው። ሰው እንደ አንዳንድ ሰው ምን ይላል የኤሌክትሪክ ሚጣድ ራሱ ይመጣዋል እና ስለዚህ ችክ ይላል ምናምን ነገር ወይም ደግሞ ይደርቃል ይላሉ ማለት ነው። ግን እኔ እዚህ ጋር አሁን ሁለት ሶስት ቀን ምናምን ጋግሬ ያለሁኝ ብዙም የናክል አይደለም። እንደው የመጀመሪያ አካባቢ ለራሱ ምጥጥ እያደረገ እንትን ይለው ነበር ያው መጦ ወይም ደግሞ በደንብ አድርጎ እንትን ስላለ ስላልተሟሸ ማለት በደንብ አድርጎ እንትን ስላላለ ያው የተወሰነ ነገር እንትን ይላል ይመጣል፣ ግን ከዛ በኋላ ግን ያለው ቆንጆ ነው እላችኋለሁኝ እና የብሩ መጠን ደግሞ እኔ ያሰራሁት እዚህ ሌራ ላይ ሰባት ሺ ሰባት ሺህ ብር ነው ወደ ስምንት ሺ ይገባል ማለት ነው፣ ከነ ማምጫ ከነ ምኑ ስትሉ ገኔ ቤት መጥቶ የገጠመልኝ ሰውዬ ሶስት መቶ ብር ከፈልኩ። የገመድ ደግሞ ወደ አንድ ሺ ምናም ከፍ ያለሁኝ ማለት ነው እኔ እንትን ካለበት ወደ ኩሽና ድረስ ስለተሳበ። ገመድ በጣም እንትን ይፈልጋል ማለት ነው። እና አንድ ሜትሩ ደግሞ ገመድ የኤሌክትሪክ ምጣት ሁለት ነጥብ አምስቱ ሰላሳ ብር ነው ማለት ነው። ስለዚህ በአንድ ገመድ ብቻ አይደለም በሁለት በኩል እንትን ስለሚባል ሁለት ገመዶች ናቸው ወደዛ የሚዘረጉት ማለት ነው። ለምሳሌ አስር ወይም ደግሞ ሀያ እንትን የሚላችሁ ከሆነ አርባ ነው የምታመጡት ማለት ነው። አርባ ገመድ ነው የምታመጡት አርባ ሜትር ማለት ነው። ስለዚህ ያንን ስለሆነ ትንሽ እንትን ብሎ ወደ አስር ሺህ ብር አስገብቶኛል፣ ግን እግዚአብሔር ይመስገን አሪፍ ነው። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት ሰብስክራይብ በማድረግ ቤተሰብ ሆኖ ሰላሙን ብለኛ አመሰግናለሁ።